አሰላሙ ዓለይኩም ወረህመቱላህ በረካቱ ብስሚላህ ራህማን ራሒም ዛሬ ኢንሻ አላህ አጠር አድርጌ ኢብኒ ጀሪር አጠበሪይ እንግዲህ ሱረት በቃራ ላይ ዓላ ለሃ ዕሉወ ሙልክ ወስልጣን ላዕሉወን ተቃል ወዘዋል ብለዋል ብለው እሳቸው ላይ የሚቀጥፉባቸውን እሳቸው ለኢልዛም ያመጡትን ግን እነሱ አይ አቋማቸው ነው ብለው አህባሾች የሚቀጥፉባቸው ወይ ደግሞ የስልጣን የበላይነት ነው ብለዋል ኢብኒ ጀሪር ብለው የሚቀጥፉባቸውን ኢንሻ አላህ በመረጃ አሳያቸዋለሁ በመረጃ አራት ወሳኝ ፖይንቶች እናነሳላቸዋለሁ በእነዚህ አራት ወሳኝ ፖይንቶች ነጥቦች፣ አላህ ኢብኒ ጀሪር አቋማቸው ከአርሽ በላይ ነው እንጂ ዕልወ ሙልክ ሱልጣን እንዳልሆነ ታውቃላችሁ። ጠይብ፣ ኢንሻላ ቀጥታ አሁን ወደ ተፍሲሯቸው እንግባ። ሼር አድርጉ። ባረከላሁ ፊኩም። ጠይብ፣ ተፍሲር አጠበሪ ተፍሲር አጠበሪ ሱረቱል በቃራ ሀያ

የስቲዋ ትርጉም ብለው የተለያየ ትርጉም የስቲዋ ብለው ካስቀመጡ በኋላ ዋአውለል ማአኒ አሉ። ይኸው ከዚህ ተከታተሉ። አንደኛ አንደኛ ሁጅ አራት ብያቸዋለሁ አለ። አንደኛ ኢብኒ ጀሪር አጠበሪይ፣ ዋአውለል ማአኒ ብለው ከላይ የተለያዩ ዝርዝሮችን የስቲዋ ብለው ተቀጣጨ ሊመጣ ይችላል የተለያየ ከላይ ከጠቀሱ በኋላ ከላይ ከጠቀስኳቸው የተሻለው ብለው የመረጡት አቋም አንደኛ መልስ ነው እየነገርኳቸው፣ ኢብኒ ጀሪር አቋማቸው ያኒ ተሾመ እንዳልሆነ

ፈደበረሁነ ቢቁድረቲህ የሚለው ፈሰዋሁነ የሚለውን ሲፈስሩ ምናሉ? ይሄን በደንብ ልብ በሉ። ፈሰዋሁነ ለሚለው ደግሞ ምናሉ? ፈደበረሁነ ቢቁድረቲህ አላህ በኃይሉ አስተናበራቸው። ወኸለቀሁነ ሰ ሰማት ሰባት ሰማያትም አድርጎ ፈጠራቸው። አላህ ሰባት ሰማያትም ፈጠራቸው። ኢዘን ምንድን ነው የመረጡት አቋም? አላ ለና ወረተፋ አይን ያሉት እንጂ ተቆጣጠራ አላሉ ተሾመ አላሉ። ምን አላሉም። አንደኛ ያዙልኝ ይዛችሁ ጠይብ እንቀጥል። ወላ አጀቡ አሉ። አሁን ደግሞ ሁለተኛውን ነው እየነገርኳቸው ያለሁት። አንደኛው የመረጡት አቋም አላ አለህና ወርተፋ የሚለው ነው እንጂ ተሾመ፣ ተቆጣጠረ ምናም ብሎ አደለም። ይመረጡት ሁለተኛው እዛ ወላ አጀቡ አሉ። ተመልከቱ። ሁለተኛ መልሳችን በጣም ይገርመኛሉ። በጣም ይገርማል አሉ። ሚመን አንከረ ማዕነል መፍሁም ሚመን አንከረ የሚያወግዝ ሰው በጣም ይገርማል አሉ። ተመልከቱ። ይገርማል፣ ይደንቃል። ማን ሚመን አንከረ የሚያወግዝ ሰው ምን የሚያወግዝ ሰው ማዕነል መፍሁም የታወቀውን ሀያ

አያቸው ይገርመኛል፣ እያሉ ነው ኢብኒ ጀሪር እየተናገረ ያሉት። አጂብ ነው በጣም ይገርማል። ማንም ይገርመው አላወርተፋን አላሰብትም አለ። ለምን ሲባል ከመጀመሪያ ከታሽ ነበር እንዴ እባላለሁ ብለው ፈርተዋል። ኢብኒ ጀሪር ምን እያደረጉ ነው? ማለት አትፍሩ እያሉ ነው አያቸው። ከታሽ ነበር እንዴ መጀመሪያ መባልን አትፍሩ፣ አስብቱ እያሉ ነው። ይገርመኛል፣ እንደዚህ ስ ለምን አታሰብትም? ገረማቸው ኢብኒ ጀሪር እንዴ፣ ለምን አታሰብት መጀመሪያ ከታሽ ነበር መባልን ትፈራለህ እንዴ? እንደማለት ነው። ገባቸው አለ። ሁለተኛ መልስ አያቸው። ስለዚህ እኛ አላህ ከአርሽ በላይ ነው ስንል መጀመሪያ ከታች ነበር እንዴ መባልና አንፈራም። አላሁ አለም አና አቅሜት እንደነበር ነገር ግን ሰባት ሰባት ሰባት ምድር ከፈጠረ በኋላ ልክ ኢብኒ ጀሪር እንዳሉት አላ ከአርሹ በላይ ከፋ አለ። ከዛስ ኢላ አንተ አወለሁ አሉ። ይኸው እስከሚተረጉመው ድረስ ቢል መጅሁል መጅሁል በሆነ ባልታወቅ ግልጽ ነው አደለ በማይታወቅ እስከሚተረጉም አይ አላ ተፋ ካልኩኝማ ከታች ነበር ይባላለሁ ብሎ ምሳሌ ተቆጣጠረ ምናምን እያ ተሾመ እያለ መጅሁል በሆነ እስከሚፈስረው ድረስ ሚን ታዊል ይህል ሙስተንከራ በተወገዙ በሆኑ ተእዊል እስከሚያደርገው ድረስ አሉ። ስመ ለምየንጁ አሉ። አይ ከታች ነበር እንዴ መጀመሪያ እባላለሁ ብሎ ይህን ቢሸሽ ለምየንጁ መቼም ነጃ አይወጣም አሉ። ሁለት ሰጥቻቸዋል አይደል እንዴ ተከታተሉ። አሁንም ሀረበን ሚማ ሀረበ ሚንሁ ከሸሸበት እኮ ነጃ አይወጣም። ምሳሌ አላወርተፋ ተፋ ካልኩኝ ከታች ነበር እንዴ እባላለሁ ካለ ምሳሌ ኢስተዋ በሌላ የሚተረጉመው በተቃራኒን ይዘዋለን ማለት ነው። አሁን ኢልዛም ጀመሩ። አያችሁ

አፈካነ ሙድ ቢራን እንለዋለን፣ አሉ። አያችሁ ይስተዋይ የሚለው ለብዙ ትርጉም ይመጣል። ስለዚህ እኔ አቅበለ ነው ምለው ካለ አፈካነ ሙድ ቢራን። እሺ መጀመሪያ አላህ ጀርባ ወደ እሱ አልዞረም ነበረ እንለዋለን። አኒ ሰማይ ከሰማያት አላህ ስብሀነው ተዓላ ወደ እነሱ መጀመሪያ አልተቀጣጨም ነበረ እንዴ እንለዋለን። ተቀጣጨ ብሎ ከፈሰረው በተቃራኒ እንዘዋለን፣ አሉ። ፈአቅበለ እቅባል ተድቢር የማስተናበር የሆነ መቀጣጨት ነው የተቀጣጨው ብሎ ካለ ቂለ እንለዋለን አሉ አያችሁ ይሄ ምንድን ነው ኢልዛም እያደረጉት ነው ሰውየው እንዲህ ካለ እንዲህ እንለዋለን እንዲህ ካለ እሺ እንዲህ በላ እያሉ ኢልዛም ነው እንጂ አቋማቸው አይደለም አቋማቸውም ያው ከላይ ተናግረዋል ቂለ ይባላል ለሁለሱ ፈከሊከ ፈቁል እንደዛ ከሆነ በላ አላ አለሃ ዕሉ ወሙልክ ወሱልጣን ለዕሉ ወልትቃል ወዘዋል ኦኬ ከዛስ ሱመ ለም የቁል ፊሸይን አያችሁ ሱመ ብለዋል አልጨረሱትም ንግግራቸው አላለቀም ግን ምናሉ እዛቸው ጋር

መጀመሪያ እንደያዝነው ኢልዛም እንዳደረግነው፣ አሁንም ኢልዛም እናደርገዋለን። ምንም ሙልክ ወሱልጣን ቢልም መጀመሪያ አላህ ሙልክ ሱልጣን አልነበረውም ብለን ኢልዛም እናረገዋለን እያሉ ነው። ለኢልዛም ነው እንጂ ያመጡት እዚህ ጋ ኢብኒ ጀሪር አቋማቸው ሆኖ አይደለም። ለዚህም ብዙ መረጃዎች አሉ። አንደኛ ከላይ የነገርኳችሁ ምን ብለዋል? ልመዓኒ አላወርተፈዐ ከዓርሹ በላይ ነው ብለዋል ኢልዛም ነው ከታች ያመጡት ይኸው ሱመ እያሉ ነው አላለፈም። አርፍተ አርፍተ ነገራቸው አላለቀም። ሱመ ለም የቁል ፊ ሸይን ከምንም ነገር አይናገርም። ኡሉ ወሙልኪ ወሱልጣንም ቢልም ሚን ዛሊካ ቃውላን ኢላ ኡልዚማ ፊ አኺሪ ሚስሉሁ በሱ ተቃራኒ እንይዘዋለን፣ በሌላኛው እንይዘዋለን ብለው ተናገሩ። ከእኔ ጋ ናችሁ አይደለ? ጠይብ እንቀጥል። ዋና ደግሞ መረጃው ምንድን ነው?

ወለውላ እና ከሬህና እያሉ እንግዲህ ጧለቱ ኪታቢ ኪታቡ እንግዲህ ማርዘም ይሆንብናል። በደንብ እናብራራ ነበር ይላሉ። ዋናው አራተኛ የመጨረሻ ሶስተኛ ኢልዛም ነው አልኳችሁ። አራተኛው እታቸው ወረዳሉ። ይኸው ኢብኒ ጀሪር እዚህ ጋር ዋና አህባሾች፣ መቼም ይህን ጥያቄ አይመልሱት። የኢብኒ ጀሪር አጠበሪይ አቋም ዕሉ ወ ሙልክ ወ ሱልጣን ነው ካለ አንድ ሰው ሙልክ ወ ሱልጣን ለዕሉ ወንቴ ቃል ይወዘዋለሁ የኢብኒ ጀሪር አቋም ካለ ቃለ አቡ ጀዕፈር ይላሉ። ይኸው አቡ ጀዕፈር እንደዚህ አለ። ምን አለ? ወይን ቃለ ለና ቃይሉን

ኢለ እንለዋለን ባዕደሁ በኋላ ነው እንለዋለን አሉ። እኛ ኢስቲዋን የምናሰብተው አላወርተፋ አላወርተፋ የሚለው ባዕደሁን የተገኘው፣ አዎ ሰባት ሰማይ ከተፈጠረ በኋላ አላህ ከአርሹ በላይ ከፍ ያለው ቁርአኑም እንደነገረ። እናንተ ግን ዕሉ ወሙልኮ ስልጣን ነው የብኒ ጀሪር አቋም ካላችሁ ይብ የአላ ዕሉ ወሙልኮ ስልጣን የተገኘው ሰማይ ከተፈጠረ በኋላ ነው እንዴ? የአላ ስልጣን ከፍ ያለው ሰማይ ከተፈጠረ በኋላ ነው አያቸው፣ ኢልዛም ታደረጋቸዋላቸው። ባዕደሁ ብለዋል። እዚህ ጋ ብኒ ጀሪር በኋላ ነው ብለዋል። ስለዚህ የኢብኒ ጀሪር አቋም ኢስቲዋ የሚለው ዕሉው ወሙልክ ወሱልጣን የንግስና የስልጣን ነው ካላችሁ በዕደሁ የሚለውን ፈስሯ ሰማያት ከተፈጠረ በኋላ ነው ወይኒስ ሳይፈጠር በፊት ብሎ ካለን ቂለ በዕደሁ ሰማያት ከተፈጠረ በኋላ ነው እንለዋለን። ስለዚህ የአላህ ዕሉው ወሙልክ ወሱልጣን የተገኘ ሰማያት ከተፈጠረ በኋላ ነው እንዴ? ይሄ ደግሞ ወደ ኩፍር የሚያስገባ ንግግር ነው። ኩፍር ነው ይሄ። የአላህ ስልጣን የተገኘው ሰማያት ከተፈጠሩ በኋላ ነው ነዑዙ ቢላህ።